ጤና ይስጥልኝ አሻም ተከታታዮች ለዛሬ ዕለተ ማክሰኞ ሰኔ 17 2017 ዓ ም ያጠናቀርናቸው የአሻም ሰባት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። የዕለቱ ተረኛ አሳላፊ አዲስ እንግዳ ሰው ነኝ። አስቀድመን ርዕሰ ጉዳዮችን እንጠቁማችሁ። ለ2018 ዓ ም ያቀረበው የፌዴራል መንግስት ረቂቅ በጀትን በቁጠባ መጠቀም እንደሚገባ ተመላከተ። የአፍሪካና አሜሪካ የግሉ ዘርፍ ትብብር ለጋራ ብልጽግና ወሳኝ መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር ሞሐመድ አሊ የሱፍ ተናገሩ። ሰላላ ዩኒቨርሲቲ ከፍተኛ ምርት መስጠት የሚችል የተፈጥሮ ማዳበሪያን እያመረተ መሆኑ ተገለጸ። ለ2018 ዓመተ ምህረት የቀረበው የፌዴራል መንግስት ረቂቅ በጀትን በቁጠባ መጠቀም እንደሚገባ ተመላከተም። ለ2018 ዓመተ ምህረት በቀረበው የፌዴራል መንግስት ረቂቅ በጀት ላይ የውይይት መድረክ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አዘጋጅነት በትላንትና ዕለት ሰኔ 16 2017 ዓመተ ምህረት ተካሂዷል። የቋሚ ኮሚቴው ሰብሳቢ ደሳለኝ ወዳጆ የቀረበውን የአንድ ነጥብ 93 ትሪሊየን ብር በጀት ትልቅ መሆኑን ገልጸው በጀቱን ለታለመለት ዓላማ በቁጠባ መጠቀም እንደሚያስፈልግ በውይይት መድረኩ ላይ አመላክተዋል። ከጠቅላላ ሀገራዊ ኢኮኖሚ የተገለጸው የአንድ በመቶ የበጀት ጉድለት በፊት ከነበረው አንጻር ጥሩ ለውጥ ያለው መሆኑ ተጠቁሟል። የቋሚ ኮሚቴው ምክትል ሰብሳቢ የሆኑት አብርሃም አለማየሁ በበኩላቸው በጀቱ የመንግስት የልማት እቅዶችን ሊያሳካ በሚችል ደረጃ በተለያየ መልኩ የሚነሱ የልማት የኑሮ ውድነት ጥያቄዎችን ሊፈታ በሚችል መልኩ መዘጋጀቱን በቋሚ ኮሚቴው እንደሚታይ አስታውቋል። የገንዘብ ሚኒስቴር ሚኒስትር ደኤታ እዮብ ተካልኝ የበጀቱ ትኩረት በተረጋጋ ማክሮ ኢኮኖሚ ውስጥ ዘላቂ የሆነ ልማት ለማስቀጠል እና የፊሲካልና ገንዘብ ፖሊሲን ተናቦ እንዲሄን ለማድረግ መሆኑን ገልጿል። መረጃው የገንዘብ ሚኒስቴር ነው። የአፍሪካና ና የአሜሪካ የግሉ ዘርፍ ትብብር ለጋራ ብልጽግና ወሳኝ መሆኑን የአፍሪካ ሕብረት ኮሚሽን ሊቀመንበር ሞሐመድ አሊ የሱፍ ተናገሩ። ሊቀመንበሩ ይህንን የተናገሩት በአንጎላ እየተካሄደ ባለው የአፍሪካ አሜሪካ የቢዝነስ ጉባኤ ላይ ነው። በዚህ ንግግራቸው የአሜሪካና ና የአፍሪካ የንግድ ና የኢንቨስትመንት ትብብር መጠናከር እንዳለበት አስረድተዋል። በሁለቱ ወገን ያለው የቢዝነስ ትስስር የጋራ ብልጽግናን ለማረጋገ ማስረገጥ ወሳኝ መሆኑን አሻም ከኢዚያ ያገኘችው መረጃ ይጠቁማል። አፍሪካ አሁን ላይ ባላት ከፍተኛ የተፈጥሮና የሰው ሀብት እንዲሁም የፈጠራ ስራ መስፋፋት ወሳኝ የለውጥ ምዕራፍ ላይ እንደምትገኝ የጠቆሙት ሊቀመንበሩ ይህንን ወደፊት ማስኬድ ይገባል ብለዋል። የአፍሪካ ህብረት በአህጉሪቱ የግሉ ዘርፍ ተሳትፎ በተለያዩ ዘርፎች እንዲጎላ እና የአህጉሪቱ እድገት ቀጣይነት እንዲኖረው እየደገፈ መሆኑን ተናግረው ይህም ተጠ ናክሮ ይቀጥላል። ብሏል በጉባኤው ላይ የኢፌዴሪ ፕሬዚዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የአፍሪካ ሀገራት መሪዎች፣ ሚኒስትሮች፣ የመንግስት ከፍተኛ የስራ ኃላፊዎች እንዲሁም የአሜሪካ መንግስት ከፍተኛ ባለስልጣናት፣ የሁለቱም ወገን የቢዝነስ መሪዎች እየተሳተፉ ይገኛሉ። በአዲስ አበባ ከተማ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 ቀን 2017 ዓ.ም ድረስ ይፋ ይሆናል ሲል የትምህርትና ስልጠና ባለስልጣን አስታወቀም። የባለስልጣኑ ምክትል ዋና ዳይሬክተር ቢንያም ኤሮ እንደገለጹት በሀገሪቱ የሚገኙ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ እያካሄዱ እንደሚገኙ ገልጸዋል። ከ375 የግል ከፍተኛ ትምህርት ተቋማት ውስጥ ሰማንያ አምስቱ አስፈላጊውን መስፈርት ባለማሟላት ከትምህርት ስርአቱ ራሳቸውን በማግለል ተማሪዎችንና የተማሪዎችን ማስረጃ ስራ ላይ ለሚገኙ ተቋማት እያስተላለፉ መሆኑንም ተናግሯል። አብዛኞቹ የግል ከፍተኛ ትምህርት ተቋማት ከህንፃ፣ ከመምህራን ሁኔታ፣ ከአጠቃላይ የትምህርት መሰረተ ልማት ብሎም ከሰው ኃይል አንጻር ከፍተኛ ክፍተት እንዳለባቸው አንስተዋል። መንግስት የግል ከፍተኛ ትምህርት ተቋማትን ከትምህርት ስርአቱ የማስወ ጣት ፍላጎት እንደሌለው የገለጹት ኃላፊው ከስራ የወጡት መስፈርቱን ሲያሟሉ በድጋሚ መመለስ እንደሚችሉ አስረድተዋል። ተቋማቱ 50 በመቶ የዳግም ምዝገባ መስፈርቶችን ማሟላት እንደሚጠበቅባቸው አስታውሰው፣ አሁን ላይ በመዲና የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ተያዘ ወር መጨረሻ ድረስ ይፋ እንደሚሆንም ነው የተናገሩት። በዳግም ምዝገባው የሚቀጥሉትና የማይቀጥሉት ተቋማት

ተላላይ ዩኒቨርስቲ ከፍተኛ ምርት መስጠት የሚችል የተፈጥሮ ማዳበሪያ እያመረተ መሆኑ ተገለጸ። ዩኒቨርስቲው ጥናትና ምርምሮችን በማድረግ አፈርን የሚያክምና ከፍተኛ ምርት መስጠት የሚችል የተፈጥሮ ማዳበሪያ እያመረተ መሆኑን አስታውቋል። ዩኒቨርስቲው የአየር ንብረት ለውጥን መቋቋም የሚችልና የማምረት አቅሙ ከፍተኛ የሆነ ኢሴኒያ ቫንቲድ የተባለ ቨርም ዝርያ በመጠቀም የተፈጥሮ ማዳበሪያን በብዛት እያመረተ እንደሆነ ይፋ አድርጓል አድርጓል የሰላሌ ዩኒቨርሲቲ ፕሬዝዳንት ፈዮራ ዲንሳ ዩኒቨርሲቲው ሰው ሰራሽ ማዳበሪያን ለመተካት የተፈጥሮ ማዳበሪያን በማዘጋጀት ላይ ትኩረት አድርጎ እየሰራ ይገኛል ብለዋል። የተፈጥሮ ማዳበሪያ ምርቱን ወደ ህብረተሰቡ ለማድረስ ከአርሶ አደሩና ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው ብለዋል። በዩኒቨርሲቲው የተፈጥሮ ሀብትና አካባቢ ጥበቃ ትምህርት ክፍል ተመራማሪና መምህር ታደሰ ግርማ በበኩላቸው በጥናትና ምርምር ጀምሮች በመታገዝ የተመረተው የተፈጥሮ ማዳበሪያ ለህብረተሰቡ አገልግሎት እየቀረበ መሆኑን ተናግረዋል። አክለውም በዚህ መልክ የሚዘጋጀው ማዳበሪያ ከፍተኛ ምርት የሚሰጥ ብቻ ሳይሆን በአፈር ውስጥ ለረጅም ጊዜ ሊቆይ የሚችል ነው ማለታቸውን ከግብርና ሚኒስቴር የተገኘው መረጃ ይጠቁማል። በኦሮሚያ ክልል ሰሜን ሸዋ ዞን የሚገኘው አርሶ አደሮችም በማዕከሉ ሰልጥነው የተፈጥሮ ማዳበሪያውን በራሳቸው ማዘጋጀት መጀመራቸውን አሻ ፕሮግራም ከግብርና ሚኒስቴር ያገኘችው መረጃ ይጠቁማል። የዛሬ እለተ ማክሰኞ ሰኔ 17 2017 ዓ ም የአሻም ሰባት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችን ስለቆያችሁ እያመሰገንን ቀሪ የአሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። አሻም ለሁላችን።